እዛ ቦታ ላይ ዳን እየቀረጻቸው ነ ነበር ማለት ነው። እዛ ቦታ ስልክ ግን እንደዚህ በፊት ለፊት እርግጠኛ አይደለሁም፣ ግን ነበረ ነበረ ነበረ መኖሩ። ዋው ዋው። ኦኬ እሺ። ቢያንስ ሶሪ ለማለት ራት ልጋብዘህ ና፣ ከዛ እንለያያለን። ሌላ ማለት ሌላ ምን ሊሆን ይችላል? በጣም በከፈል ሰዓት እንደ ወንድም ይሆናልኝ አውቃለሁ። እሱን አስበኝ። እስካሁንም ድረስ ዝም ብያለሁ። አሁንም እኮ ከጎንሽ ነኝ። ኧረ እባክህ ሂጂ። በጣም ከጎን ሰላም፣ ሰላም፣ ጤና ይስጥልኝ ቤት ሰዎች። ኧረ በስመ አብ! ኧረ በየለቱ የሚሰማው ነገር በጣም ከባድ ነው። እውነቴን እውነቴን የምላችሁ የነ ዳኒን የነ ፅጌን እና ብርሽን ጉዳይ እኔ ማለፍ አታብየዋለሁ እና ይሄን ነገር በጣም ሰው በቃ እየተከታ ካሜራው አሪፍ ነው። ሰው እየተከታተለው እንዳለ ያወቁት አሁን ላይ ነው ማለት ነው። በጣም የሚገርመኝ ነገር ልንገራችሁ። ስልክ ተደወልልኝ፣ እንትና ፅጌና ዳኒ ሆቴል አብረሽን ይዛው ሄዳለች ምናምን የሚል አብረሽን ይዛው ሄዳ ቪዲዮ አለኝ የማስፈራራበት ምናምን ብላ ቪዲዮን አለበለዚያ ዩቲቤን ካልመለስክ ለቀዋለሁ ምናምን የሚል አይነት ቪዲዮ ተመልከተን ነበር ባለፈው ማለት ነው እና አብሮን የነበሩበት ትናንትና ስልክ ተደወለልኝ። እኔ ነገር ያቸዋለሁ እናንተ መረጃ አለኝ የምትሉትን ነገር እኛ አጣርቼ ያለውን ነገር ግራ እናቀኙንትን ብዬ ለእናንተ አስተላልፈዋለሁ ብዬ ነበር እና ስልክ አስቀምጬ ነበር። ያንን ስልክ አግኝቶ እዛው ሆቴል ውስጥ የነበረ ልጅ ደወለልኝ ማለት ነው እና ያለኝን ነገር ትሰሙታላችሁ፣ አሰማቸዋለሁ እዛ አብርሃምና ፅጌ ሲገቡ ማን እንደቀረጸ እናም እዛ ቦታ ላይ ማን እንደነበረ ማረጋገጫ ተገኝቷል ማለት ነው። እኔ ድራማነቱ እንዳለ ይሁን፣ እናንተ ከተማራችሁበት፣ እናንተ ከጠቀማችሁ፣ ድራማነቱ እንዳለ ይሁን። ነገር ግን ድራማ ቢሆን ለእናንተ ደግሞ የምጠይቁን ጥያቄ ውስጣችሁ የሚቀር ነገር ስለሆነ የሁለቱ ነገር ስለሚያሳስባችሁ፣ በተለይ ሩታንም አብርሽንም ስለምትወዷቸው የሁለቱ አንድ ላይ መሆንትን ስለሚሏቸው አሁን በተነሳው በአዲሱ ጉዳይ እንግዲህ አብርሃምን ወጥመድ ውስጥ ፅጌ ከተዋለች እዚህ ውስጥ የማን እጅ ያለበት የሚለውን ነገር ደግሞ ለእናንተ በሚገርም ሁኔታ ትገረሙበት አላችሁ። እና እኔ ለማናገር አልቻልኩም ነበር፣ ያለውበት ቦታ አልተመቸኝም ነበር። አይ ወንድም ዲ ነገር ስለምትሰራ ስለማቅ ነው። እና አረ በጣም የሚገርም የታዘብኩትን ነገር ልንገር፣ የምታስፈራራባት ቪዲዮ በኋላ ላይ ስጠረጠር የገባኝ ነገር አለና አንተ እንድትረዳው ነው አለ። በጣም ጎተጎትኩት አቅርቤው ያለውን ነገር እውነታው እንዲናገር ማለት ነው ሰው ስለዚህ እኔም ይሄን ነገር ለእናንተ አሰማችኋለሁ። ሙሉን ትሰሙታላችሁ። በስማ ብቻ ከባድ ነው ያለው ነገር ትንሽ ይከብዳል። ትሰሙታላችሁ። እነ ዳኒና ጽጌ እየሄዱበት ያለው ነገር ሁለቱን፣ በእርግጠኝነት ሁለቱን ለማለያየት ነው በቃ ሁለቱን ለማለያየት ነው በቃ። አብርሃም ከባድ ስህተት ሰርቷል፣ ከባድ የሚባል ስህተት ሰርቷል። በቃ ጽጌን አምኖ ራት ላይ ወይን መጠጣት ምናምን ከእሷ ጋር አብሮ ማሳለፉ በጣም ከባድ ስህተት ነው የሰራው። ሰው ሩታ ምክንያት አላት፣ እንደዛ ልትሆንበት ይቻላል። ስለዚህ ዳኒ ሩታን ስለሚፈልግ ምን አይነት ወጥመድ እንዳዘጋጁ ከልጁ መልእክት ስሙት። ልጁ በቦታ ሆቴል ውስጥ የነበረ ልጅ ነው። አብርሃምና ሩታ እዛ ሆቴል ውስጥ ምን እያደረጉ እንደነበር ከነሱ ትይዩ ደግሞ ማን አብሯቸው እንደነበረ ይህ ልጁ መልስ አለው ማለት ነው። ስለዚህ እናንተ ብዙ አትደናቀሉ፣ ተመልካቾች አረባክን። ባለፈውም እንግዲህ የዳኒ የሰራውን የጋርዶቹ አውጥቻ ይታችሁታል። እኔ ምንም አይነት ስጋት የለብኝም። ለምን እናንተ ዋስ ጠበቃ መከታ አለኝታ ነኝና ማለት ነው። ስለዚህ ምንም አይነት ስጋት አይግባችሁ። ሁሌም እናንተ በምታደርሱኝ መረጃ እኔ ኬትም አላመጣውም፣ ኬትም አላመጣውም። ነገር ግን መረጃዎች እየደረሱ ባለፈው እንዲሁም አይታችሁ ነበረ። የፅጌ ማናጀር ደውሎልኝ የተለዋወጥ ነው። በነገራችን ላይ ስልኬ ማስቀመጤ በጣም ብዙ ተጽዕኖ ስከቶኛል፣ ብዙ ብዙ ማለት ነው። የእነሱ ደጋፊ የሆነም ስድብና ማስፈጣጠት እንዳለ ነው። አላወጣውም እንጂ ነገር ግን ለክፉም ለደጉም ብዬ ነው የመጀመሪያውን እንትን ማደርገው እንጂ ማስፈራራታቸው በጣም አለ። ሌላው ደግሞ የእንትና ጉዳይ የዚህ የእነዳኒ ጉዳይ የፅጌ ማናጀር፣ በነገራችን ላይ የዳኒም የፅጌ ማናጀር ዩ ማናጀራቸው አንድ ነው። እና ደውሉልኝ የተለ እናገኝ ብየው ነበር ተቀጣጥረን ነበር። እንግዲህ አያነሳም ስልኩንም እንትን አይመልስምም። ምናልባት ዩቲዩቡን ለማስመለስ የሚሆን ወይም ደግሞ እየሄዱበት ያለው ሌላ ዓላማ እንዳላቸው ነው። ለማንኛውም ግን ይህን ድምፅ ሰምተን እንመለስ። አቤት፣ አቤት ማን ልበል? ይቅርታ እኔን እንኳን አታገኝም። መረጃ ልስጥህ ብዬ ነበረ የደወልኩት። እንዴት ስልኬን አገኘኸው? መረጃ ስትል አልገባኝ ስልህ፣ ካልሆነ ሊቀር ይችላል፣ ግን እኔ መረጃ ልንገርህ ብዬ ነው። ስልክ ምንድን ነው እስኪ፣ ምንድን ነው እስኪ፣ እሺ ምንድን ነው? ብዙ ጊዜ ስለ አብርሽና ስለ ፅጌ ምናምን ዩቲዩብ ላይ አቀርማለሁ ይመስልናል ለምዛ መረጃ ግባት ይሆናል ብዬ ነው ልሰጥ ፈልግ እኮ ብራዘር፣ ወይ በኋላ ልደውልልህ። አሁን ትንሽ ያለሁበት ቦታ አይመቸኝም፣ ማናገር አልችልም። አሁን አይ በኋላ ከሆነ እኔ አልችልም። እኔ እደውልልሃለሁ። እኔ ልደውልልህ በኋላ። አልችልም፣ አልችልም፣ በኋላ አልችልም። እሺ፣ ለመረጃ ግባት ይሆናል ብዬ አሁን ልነግርህ ነው። ምን ነበረ ከሳምንት በፊት የሆነ ሆቴል ላይ ገብቼ ነበርና እንደ

እና ከዛ በኋላ የሆነ ስልክ ይዘህ ነገር እንደዚህ ተቋቁቋ እያየሁ እና ሪያክሽናቸውን ሳይ የሆነ ትክክል አይደለም። የአብርሽ የደነገጠም ይመስላል ይመስላል መሰለኝ። ቆይ እስኪ አንዴ ትንሽ ራቅ ልበልልህ መስን መጣሁ። እሺ እንትኑን ማስተካክልልኝ መጣሁ። የሆነ ወሳኝ ስልክ ተደውልልኝ። ሄሎ፣ አንዴ ውጣ በል ብዬ ነው ወጣ ብዬ ላናግር ብዬ ነው ምኑን

ኦኬ፣ ይመስለኛል አዎ፣ ይህቺ መረጃ አለኝ፣ ቪዲዮ መረጃ አለኝ ምናምን ስትላይተ ነው። እሺ፣ ስልክ ላይ ግን? አዎ፣ እያሳየችው ስታስፈራራው መሰለኝ። እንትን ያነበብኩት እንጂ ድምፅ ምናምን አልሰማሁም። አዎ፣ እያስፈራራችሁ ምናምን ነበር። ኦኬ፣ ሌላ ሰው ነበር እንዴ? አየውትና በቃ ይሄ ነገር እንደዚህ ነው ብለህ የምትገምጠው እና እዛ ቦታ ላይ ዳን እየቀረጻቸው ነበር ማለት ነው። እዛ ቦታ ስልክ ግን እንደዚህ በፊት ለፊት እርግጠኛ አይደለሁም ግን ነበረ ነበረ ነበረ መኖሩ። ዋው ዋው። ኦኬ እሺ። ምን ልበል? ስምህን አባቴ ለመረጃ ይሁን ምን ችግር አለው? ምንም ችግር የለውም። ስምህን ንገረኝ ግን ለምትነግረኝ ነገር እርግጠኛ ለመሆን መረጃ የሆነ ነገር ይኖራል፣ ፎቶም የሚሆን የሆነ ነገር እንትን ያልክበት

እንደ ሰው አስተያየት ይለያያል አንተ እንዴት እኔ ልትልክልኝ ቻልክ ማለት እንዴት እኔን እንትናልክ ስለ እነሱ እምሰራውን ነው አይተህ ምናምን ነው አንደኛ ዩቲዩብ ቻናሉን እከታተላለሁ ኦኬ አዎ አብርሃምም ብዙ ተከታይ ያለው አብርሽንም ደግሞ በጣም ስለሚመቸኝ ያቀርባቸውም ነገሮች አ ስለሚመቸኝ እና እንደዚህ ጋር አንተንም ዩቲዩብ ቻናል አልፎ አልፎ ዝም ብዬ እንተናላለሁ እከታተላለሁ ኦኬ እሺ፣ አይ አሪ አሪፍ ነው። እስኪ ያለውን ነገር አንተ ላክልኝ እና እኔ እንትን እለዋለሁ ለመረዳት እሞክራለሁ። ግን እንደዛ አልጠበኩም እ በጣም ምን ሪያክት እያደረገ ነበር? እዛ ቦታ ምን እያደረገ ነበረ? ቅርብ አብሯቸው አልነበርማ፣ በርቀት ነው አብራቸው ነው አብራቸው። ሪአክሽኑ እንደዚህ ተደብቆም ስለነበር ልብ አላልኩትም። እና ማን ነው ብዬ የሆነ ሰው ያፈጥባቸው ታይ፣ እንደዚህ ዞርበት ያለውንም ነገር ስለማገብቷት። የሚቀርጻቸው ስ ልጅ ማን እንደሆነ ልትነግረኝ ወይስ አታውቀውም? ቪዲዮ ላይ ምናምን አይተው ታውቃለህ? የሚቀርጻቸው አጠገባቸው ነው ይቀርጻቸው የነበረው ልጅ። ኦኬ አታውቀውም? አብሯቸው? ቪዲዮ ላይ ምናምን አይተው አታውቅም? አላውቅም ኦኬ ስለዚህ ይሄን በጣም አሪፍ ነው። እንግዲህ ያው አንዳንድ እኮ እንደዚህ አይነት ሰዎች እነሱን ለማለያየታው እየሞከሩ ነው፣ እና በጣም አሪፍ መረጃ ነው ነው ካሜራማን ወይ ቪዲዮ ላይ ያሉ ሰዎችን የሚጠቀሙ አይመስለኝም። እኔ አላውቅም፣ እንደዚህ የሚስቡ ሰዎችን አይጠቀሙም። ልክ ነው። ምን መረጃ ለማግኘት ስለሚያስብ ስለሚረዳቸው እና እኔ ጽጌና እሱ ደግሞ አብርሃም እንዲት ተግባቡ ብዬ እንትን ከልኩ ነው ገብተዋል። ማንኛውም ስራ እንትን እያለብኝ ነው ወንድሜ። እሺ አይ ግን እንትኑን እርግጠኛ እንደሆነ አንተ ይሄ ነው የምትለውን ምስል ወይ እንደዚህ እንትን ብትልክልኝ ለእኔ እርግጠኛ እንደሆነ ነው፣ እንጂ እኔ ሚዲያ ላይ ላለቀው እችላለሁ። ግን ለእኔ እርግጠኛ እንደሆነ እሱ ልቀቀው አልትልቀቀው እሱ እኔን አይመለከተኝም። ገብቷል። ከጠቀመ ብዬ ነው እንጂ እንደ መረጃ ቢያንስ እጅ ላይ የሚያዝ ትችላለህ፣ መልቀቅም ትችላለህ። እሱ የአንተ እንትን ነው የሚወስድ እሺ እንትን እንታ ትናገር እሞ አደራ ፍቃድ ልስጥ። አንድ ጥ እንትን ልል ነበረ፣ አንድ ፍቃድህን ልጠይቅ ነበረ። እንትን ድምፅህን ኦልሬዲ ስልኬ አውቶማቲክ ሪኮርድ ያደርጋል፣ ና ይህን ልጠቀም፣ አሁን ያወራነውን ልጠቀም። እሱ ኖርማል። እሺ በጣም ቴንኪ በጣም አመሰገን ነኝ። ስልኬንም ማ ወደ አይ አንተን ምንም እንትን የሚል ነገር የለም፣ ግን እኔ እነሱን የሚጎዳ አይደለም እውነታውን ብቻ እንትኑ ተመልካቹ እንዲያወጣ ነው። እኔ አሁን ለተመልካች እንዲ እንዲ ነኝ ምናምን እያልኩ እንደዛ ምሰራው እነሱ ስለሚጠይቁኝ ነው። አንተም ደግሞ ያንን ነገር እውነታውን ለማሳወቅ ነው አደለ? የበኩልህን እንትን ያልከው። እኔ አብርሽን ዩቲብ ቻናሉን በጣም ስለምከታተል የሚሰራቸውም ስለምወድ ነው። እ የሚመለተ ነ ወንድሜ፣ እኔም ማስፈቀድ አንተም መጠየቅ ማስፈቀድ ስላለብኝ ነው። እሺ ምንም ችግር የለውም። በቃ ላክልኝ። እሺ በዚሁ ስልክ ቴሌግራም ላይ ወይ ላክልኝ፣ እርግጠኛ ለመሆን ነው። እሺ፣ አመሰግናለሁ። ወ ልደውልልህ ወደ በኋላ ካየሁ በኋላ፣ አጋጣሚ አንዳንድ ነገሮች ለመጠየቅ አልችልም። ሰላም። እንግዲህ ያው እንደሰማችሁት ነው። እኔ ሳኔ ልባቸው። እያንዳንዱ እውነታና እያንዳንዱ መረጃ ይመጣል፣ ይሰገሰጋል። እንግዲህ እንደምታዩት ነው። ስለዚህ አሁን እዚህ ላይ የምትሰሙት ነገር ምንድን ነው ዳኒና ፅጌ አብረው እየሰሩ ነው። በቃ ሁለቱ ላይ ተጽዕኖ ለማድረስ እና ሁለቱን ለእንትን ለማድረግ በቃ አብረው እየሰሩ ነው። ሰው ስለዚህ ልትነቁባቸው ይገባል። ያው ድራማ ነው ምናምን ይባላል። ተባብረውም እየሰሩ ሊሆን ይችላል። በሱ ላይ የተጨባጭ የሆነ መረጃ አለኝ፣ ግን ይህም ይሄ ነው ይሄ ነው ማለት ለእናንተ አንፈልግም፣ አያስፈልግም። ለምን ለእነሱም ላይ ተጽዕኖ ያመጣል። ጥሩ አይደለም፣ አግባብም አይደለም። ስለዚህ እንደ ስራም ካዩ አስተማሪ ደግሞ፣ ሲጀምር አስተማሪ ነገር አስበው ሊሆን ይችላል። እናንተ የምትማሩበት ነገር ይሆናል ብዬ አስባለሁ። ስለምትማሩበት ነው ብዬ አስባለሁ። ግን እዚህ ና ሀሳብ ላንሳላችሁ። አኗር ግን እየሄደበት ያለው መረጃ ነገር በጣም በጣም በጣም አያሳፍርም። እናንተ በእናንተ ህይወት ውስጥ በእናንተ እንትን ውስጥ አንድ አኗር የሚባል ገጸ ባህሪ ቢኖር ወይም ደግሞ እንዲህ አሳልፎ የሚሰጥ የይሁዳ አይነት ጸባይ ያለው ሰው ይኖራል ብዬ አስባለሁ እና ስለዚህ እንደዚህ አይነት ሰዎችን እንዴት ነው እናንተ ካጠገባችሁ የምታርቁት እንደዚህ አይነት ምግባር እንደዚህ አይነት ስርዓት ያላቸው ሰዎች በእናንተ ህይወት ውስጥ ሲመጡ እንዴት ነው የምታርቋቸው እንዴት ነው ለምን አስቸጋሪ ነው እውነት ለመናገር አኗር እየሄደበት ያለው ከዳኒ ጋር ሆኖ ፅጌን እንትናን ሩታን ለማጥመድ የሄደበት መንገድ እኔ ከዳኒ በላይ ነው በጣም ያሳዘነኝ ስለዚህ አኗር የዋህነትን ምናምን እናውቀዋለን አሪፍ ጸባይ ነገር ግን የማታርፍ ከሆነ ከዚህ እኩይ ተግባር የምትቀጥል ከሆነ ማለት ነው፣ እንግዲህ ለአንተም እንግዲህ ከባድ የሆነ መረጃ አለን፣ እሱን የምናወጧለን አኗር። ስለዚህ ብትጠነቀቅ ይሻላል። አንተ ላይ እንግዲህ የደረሱ ነገሮች አሉ፣ አያስፈልግም ብዬ ወደጎን ያልኳቸው መዓት ነው ያሉት። ልክ እንደ ማስፈራሪያ ሁላ የሚመጣው መረጃ በጣም ይገርማል ይሄ ነገር ግን አሁን ግን ይሄ ያደረሰኝ ግን እናንተ ቶሎ ብላችሁ መረጃውን እንዲደርሳችሁ እንድታቁት ነው ተመልካቾች ሱራዛ በሻይ እናንተ አስተበቃ ነው በሌሎችም ጉዳይ እየመጡልኝ አሉ ስለዚህ በሌሎችም እመለስበታለሁ ነገር ግን ማለት ነው ለፍቅር ጠንቅ የሆኑ ሰዎችን እንጠቁማለን እናጋልጣለን ማለት ነው ስለዚህ ጽጌና ዳኒ ሁለቱም እንትን ለማድረግ አብረው እየሰሩ እንደሆነ መረጃው ደርሶኛል ማለት ነው። ጽጌ ደግሞ አሁን እኔ ጋር እውነታው አለ እኔ ጋር መረጃ አለ እያለች ያለችው ብታምኑኝም ባታምኑኝ የትኛውን ድረ ታካላችሁ። ይሄ ልጅ አሁን ዳኒ ቀረጸ ያለው ልጅ ስላየው ነው ዳኒ የቀረጸው ነው እንደ መረጃ የያዙት። ያኛው አብራቸው ካሜራ ሲቀርጽ የነበረው ስሙን አልጠቅሰውም፣ ስሙን አላነሰውም። ነገር ግን እኔ መረጃው አለኝ ማን የቀረጸ እንደሆነ እሱ ይቅር ግን እዚህ ጋር ግን ዳን እየቀረጸ ያለው ወጥመድ ውስጥ ለመክተት ሆን ተብሎ የተደረገው ነው። ለምን እኔ አሁን ይሄን ይሄን ማለት ስለማልፈልግ ነው። ሶ ስለዚህ ለምን አልነገራችሁም? አብርሃምንና ጽጌ ሬስቶራንት ውስጥ ሲገባበዙ፣ ወይን ሲጠጡ ሲቀርጽ የነበረው አኗር ነው። አኗር ነው። በቃ ወቁት። እኔ ሶ እኔ አኗር ለምን አሁን ትናንትና አይታችሁታል። በጉልበት ሩታን መኪና ውስጥ እስከማስገባት ድረስ ደርሰዋል። በጉልበት ማለት ነው ሶ ይሄ ምንድነው? ከጠለፋ አይተናነሰ ጠልፎ ከመውሰድ አይተናነሰ። ስለዚህ አኗር ከዚህም በላይ የሆነ እኩይ ተግባሮችን አለ። አብርሃም አንተን አምኖ ነው ከእሱ ሀገር እዛ ሬስቶራንት የገባው አንተን አምኖ ነው። አንተ አለህ ብሎ ነው። ሶ ስለዚህ አሳልፈት ከመስጠት ወደኋላ እንደማትል አይተናል። ስለዚህ አንተንም ጉዳይ እናወጣለን። ዳኒ ሲቀርጽ የነበረው ደግሞ ሌላ ቪዲዮ አለ። እሱ እንዴት እንደሆነ ምን ሲያደርግ እንደነበረ በፎቶ ደርሶኛል። ልጁ እንዳለው እኔ ዝም ብዬ አላወጣሁትም። ለምንድን እውነታነቱን ማረጋገጥ ስላለብኝ አንተን በምልመን ብየው ነበር። የላከልኝ የፎቶ ማስረጃ አለ። ዳኒን ሩታን የማትለቃት ከሆነ እንደዚህ አይነት መንገድ እቀጥላለሁ ምትል ከሆነ አኗርም የማታርፍ ከሆነ የዳኒን የፎቶ መረጃ እኔ አውጠዋለሁ ማለት ነው እለቀዋለሁ። ስለዚህ ይሄን ነገር እንድትታረሙበት ነው ቤተሰብ። ሌላ ማለት አልፈልግም ያለውን ነገር ግን እውነታውን እናንተ ማወቅ ስላለባችሁ ነው። ዳኒ የሄደበት ያለው መንገድ ከጽጌ ጋር በጣም እንትን ይላል። ስለዚህ እነዚህ ሰዎች ህይወት በበጥበጥ የጀመረው ጽጌ የምትባል ሰው ከመጣች በኋላ ነው። ስለዚህ ይሄን ነገር እንድታስቡበት ነው፣ የሱራ ዛርሻ ቤተሰቦች የዛሬው መልእክቴ የነበረ እናንተ እንግዲህ እውነትነቱን ካረጋግጥኩ በኋላ እናንተ ያደረስኩ ተቻኩዬ ነው ወዳቸዋለሁ ባይ